ሰላም እንዴት ናችሁ? ውድና የተከበራችሁ የሀገሬ ልጆች ሰላማችሁ ብዙ ትረፍረፍ ይበልልኝ በያላችሁበት ዓለም ዳርቻ እንኳን አደረሳችሁ ለብርሃነ ልደቱ። ውድና የተከበራችሁ የሀገሬ ልጆች በሀገርም በውጭም ያላችሁ መልካም የገና ባል ይሆንላችሁ እያልኩኝ እንግዲህ ዛሬ የማሳያችሁ ኢትዮጵያ ገብቼ የኢትዮጵያ ደሮ ወጥ አሰራሬን ይሆናል። እናንተም አብራችሁን ቆዩ። አብረን እንሰራለን ማለት ነው። ለምንድን ነው ከሽንኩርቱ ማታሳይኝ ምናምን ካላችሁኝ፣ እንደ አጋጣሚ እንግዲህ ማታ ላይ ነበረ መብራት ጠፍቶ በክሰል እየሰራው ስለነበረ እዛ ስለሆነ ጨለማ ስለነበረ ነው ያላሳየዋችሁ ማለት ነው። በማታ ላይ ነው ቁሌት አቁላልቼ የነበረው ማለት ነው። ለዛ ነው። አሁን ደግሞ ይኸው መብራት መጥቶ በጠዋት አስራ ሁለት ሳ ላይ እየሰራን እንገኛለን። አብራችሁን ቆዩ እስከ መጨረሻው የትም እንዳትሄዱ እና አላችኋለው። እንደዚህ ይመስላል ደሮዬ። በኋላ ላይ ደግሞ እንቁላልና ቅቤ ምናምን ሳስገባ አሳያችኋለው። እንደዚህ እያረግን አብረን እንስራ፣ አላችኋለው። እንግዲህ ከስደት መልስ ኢትዮጵያ ገብቼ እግዚአብሔር የተመሰገነ ይሁን ይህንን የመሰለ ወጥ እየሰራው እገኛለው። በሀገሬ ደስ ብሎይ ልውል እንግዲህ ዝግጅቱ ላይ ይገኛለሁ። እናንተም ደግሞ አብራችሁኝ ሸር ላይክ ሰብስክራይብ እያረጋችሁኝ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦቼ ደግሞ ላይክ እና ሼር እያረጋችሁ አብራችሁኝ ቆዩ ሁሉ ቤተሰቦች። እሺ ቤተሰቦቼ፣ እንግዲህ ያው ዶሯችን ደረሰ አሁን። እዚህ በኋላ ምንድነው የሚቀረን ካላችሁ ያው ይህን የመሰለ ዶሮ ወጥ ሰርተናል፣ ጨርሰናል። አሁን ቅቤያችን ምናምን እናረጋለን። እሺ አብረን እናረጋለን ቅቤያችን